የዚህ ሳምንት አስኳል መሰናዶ መዳረሻችን ደግሞ የቲያትር ትወና ሰልጣኝ ተማሪዎች ናቸው። ታዳጊዎቹ ዳህላክ በተሰኘ የቲያትር ክለብ እየሰለጠኑ ይገኛሉ። እንዲሁም ደግሞ በትምህርት ቤታቸው ብርሃነ ህሊና እንዲሁ በሚገኙ የቲያትር ክበባት በመሳተፍ ተሰጧቸውን በማዳበር ላይ ይገኛሉ። ባሳለፍነው አመት በተካሄደ የከተማ አቀፍ የታዳጊዎች የትወና ውድድር ላይ በአንደኝነት አጠናቀዋል ታዲያ የዚህ አመት ውድድርም ይጠበቃል እንግዲህ ምን ይመስላል ዝግጅታቸውስ ምን መልክ አለው የሚለውን ደግሞ ቆይታ ልናደርግ ወደናል አብራችሁን ቆዩ እኔም አባትሽን ታላቀው አባትሽን ምን ሳያቀኝ ተጋባል ይኸው አንድ ዓመታችን ሀያ አንድ ዓመታችን አንድ ቀን እንኳን ፊቱን አጥቁሮብኝ እስኪ ያስቀድመን በተለይ ትምህርት ቤትም ላይ ከነበራችሁ ተሳትፎ አንጻር የቲያትር ትወና ላይ ያላችሁ ልምምድ ምን ይመስል ነበር ከመቼ ጀምሮ ነው እዚህ ሙያ ላይ ልምምድ ማድረግ የጀመራችሁ? ከዛን ጀምር ቲያትር ዝባዜ ምናም የተባለ ብቻ ኪነ ጥበብ ውስጥ የመግባት ፍላጎት በጣም ነበረኝ። ና አባቴ ና አምጥቶ ያስመዘገበኝ 14 ዓመቴ እያለ ነበር። ቲያትር የጀመርኩት 14 ዓመቴ እያለ ነው ያስገባኝ፣ እና በጣም ፍላጎቱ ነበረኝ እና ልክ ስጀምር መጀመሪያ የዛ ትምህርት ቤት ውስጥ ፍላጎት እንዳለኝ ስላወቀ ዳላ የሚባለው ቲም ውስጥ አምጥቶ ነው ያስገባኝ ልክ ዳላክ የሚባለው ቲም ውስጥ አምጥቶ እንዳስገባኝ ወዲያውኑ ራሴ ሌላ ውጥ በትምህርት ቤት የተለያዩ ውድድሮች፣ የተለያዩ መነባንብ ምናምን ነገር ሲመጡ እሳተፍ ነበረ እና የተለያዩ ፊልሞች ማየቴ ደግሞ አሁን ለመጣልኝ አክሰንትም ለተለያዩ ካራክተሮች ጠቅሞኛል ብዬ አስባለሁ። በተጨማሪም ደግሞ እንደነገሩ ዳላክ የሚባል ዳላክ የተሰኘ ቲም አለን እና በዛ ቲም ውስጥ ደግሞ የተለያዩ አስቢያቸው ስህተት የማይመስሉ ነገሮች አስቢያቸው ማላቃቸው ሁላ ስህተት ሆኖ በአሁኑ በቃ ጥሩ ፐርፎርማንስ ስለተባለው አድርሰውኛል እና ከመጀመሪያውም ያው በቃ የኮተኮቱን ናቸው ብዬ አስባለሁ። ቲያትር ፊልሞችን ሳይ በቃ እነሱን መሆን በጣም ነበር የምፈልገው። በተለይ ሰላም ተስፋዬ በጣም ነው እምወዳት፣ በጣም አግኝቻቱላ እኔ ባይኔ ራሱ እንደዚህ አጠገባ ባልደርስ እንደዚህ ዋካል ማየት በጣም ነው ፈልገው። በጣም ነው እምወዳቸው አርቲስቶችን ማየት፣ ከዛ ደግሞ ፊልሞች፣ የተለያዩ ፊልሞች ማየት በጣም ወዳለሁ እኔ በሽተኛ ወይ በጣም ጥሩ እንግዲህ ቀደም ሲልም እንዳነሳ ነው፣ በአሳለፍነው አመት በተካሄደው የከተማ አቀፍ ውድድር ላይ በአንደኝነት አጠናቃችኋል። ያ በጣም ደስ የሚል ነገር ነው። ዘንድሮም ደግሞ ከአሸናፊዎቹ ተርታ ትጠበቃላችሁ እና እንደው ስለ አምና ውስጥ የተወሰነ በሉኝ። ቲያትራችሁ ምን ላይ ትኩረት ነው ያደረገ ነበር? እንደው ውጤቱስ እንዴት አገኛችሁ? የአምናው እንግዲህ የሰራ ነው ስለ ሁለት ወንድማማቾች ናቸው። ሁለት ወንድማማቾች ሆነው ሁለት ወንድማማቾች ጋር ምንም አይነት ፍቅር የለም፣ ምንም አይነት መተሳሰብ የለም። ሁለት ወንድማማቾች ግጭት ይፈጥራሉ። በዛ ግጭት ውስጥ አንደኛው ወንድም ይጎዳል። ያኛው ወንድምዬ ደግሞ የማህበረሰቡ ሰዎች ያገሉታል። በተገለለ ሰዓት ጭንቀቱ ይገባል። የተገለለበት ማህበረሰቡ እናት አባቱ በሚወቅሱ ሰዓት ህመሙ ይገባል። ያለ ወንድም ምንም ነገር ማድረግ እንደማይችል ወንድም መከታ እንደሆነ ወንድም ቢቸገረ የሚጠይቅህ ብትታመሙ የሚጠይቃቸው ወንድም ነውና ያ ችግር ሁሉ ይገባል። ያንን ወንድሙን ደግሞ ይቅርታ አድርጎ አሳማኝ ምክንያት ሰጥቶን ለኛ በአሳማኝ ምክንያት አንደኞችን ዳኞችንም አሳምኖ አንደኛውታል። ያ ቲያትርም በጣም በጣም ተወዶ ነበር። በዛ ጊዜ ዳኞችን ማስገርሞ ነበር ኦዲየንስን ማስገርሞ ነበር። በጣም ተወዶ ነበር። እሱም ስራ አምናው በጣም አሪፍ ነበረ። ያው እንግዲህ እንደምን ጠብቀው በልጆች ሲሰራ፣ በኢለመን ሳይድ ሲሰራ እንትን አይልም አይጠበቅም። ብዙ ልጆች እንደዚህ ይሰራሉ እንደዚህ ተብሎ አይጠበቅም ነበርና እኛ ደግሞ ከጠበቁት በላይ ሰርተን ራሳችንን አሻሽለን እሱ እንዳለው ብዙ ጊዜ የሚወሰደብን ያኛው ስራ በተለይ ምክንያቱም በኖርማል አክሰንታችን ምናምን እንደዚህ ኖርማል እኛም እንደምናወራው በአዲስ አበባ ቋንቋ ምናምን መስራት አይከብድም። ግን ያኛውም የተወዳደርንበት የክፍለ ሀገር ስራ ነበረ እና አክሰንት ማምጣት ነበረ ከባዱ። ሊያውም በልጆች አቅም ከባድ ነበረ። ግን ያው ጎበዝ ጎበዝ ተዋናዮች ስለሆኑ ያሉት እንደምንም ብለን ተወጠኑ አሸንፈናል። በጣም ነበር ደስ የሚለው ውጤቱን ስንሰማ። ያው ውስጥ ይጠብቃል እንደ ተወዳዳሪ እናሸንፋለን ነው እንጂ እንሸንፋለን ብሎ የሚጠብቅ የለም። የዛን ሰዓት ደግሞ እናሸንፋለን ያልከው ነገር ስታሸንፍ በጣም ነበር ደስ የሚለው። ደስ የሚል ስሜት ነበር። ምንድን አይ ካራክተሯ አፍቃሪ ነች እና በዛ አካባቢ በተነሳ ጦርነት ምክንያት አንደኛ እዚህ አካባቢ ከምትወደው ሰው ጋር በጦርነቱ ምክንያት ከዚህ አካባቢ ከሄደች ከምትወደው ሰው ጋር ትለያያለች፣ ከቀረች ደግሞ ሞቷን ነው የምትጠብቀው። ጦርነት ነው እና በዛ መሀል ያለውን ትግል ነው የሚያሳየው። ልጅቷ በጣም በቃ ፍርሃት ውስጥ ነበረች። የምትወደው ሰው እዚህ አለ፣ ልትለያይ ነው። ከዛ ደግሞ ጦርነት አለ ሞት እየጠበቃት ነው እና በዛ መሀል ያለውን ውጥረት ያለባት ልጅ ነበረች። አክሰንቱ አያቴ ጋር ነበር የኖርኩትና ብዙም አልከበደኝ። አክሰንቱ መጦልኛል። ለአክሰንቱ ግን አንዳንድ ቃላቶች ይጠፉብኝ ነበር እና ለእሱ ሁለት ሳምንት ምናምን ወስዶብኛል ለአክሰንቱ ማለት ነው። ከዛ ደግሞ ከነሱ ጋር አብረውኝ ከሚሰሩት ጋር ለመግባባት ብዙም ጊዜ አልወሰደብኝም ነበረ። አምናን በአንደኛ ደረጃ አጠናቃችሁ ዘንድሮ ደግሞ እንግዲህ ከተጠባቂዎቹ ተርታ መመደብ ትልቅ ኃላፊነት፣ ትልቅ ዝግጅትም ይፈልጋል እና ለዘንድሮ ቲያትር ከመቼ ጀምሮ ዝግጅት አድርጎ የነበረው ሂደሩ ምን ይመስል ነበር? እሱን ደግሞ አጫው። ዘንድሮ የተካሄደው ውድድር እንግዲህ ስለ ሀገር ነው። የሀገር እሴትን የያዘ ነው ስሮ የተባለው ነበረ። ስለ ሀገርም ትንሽ እሱን የሀገርን አካተን እርስ በርስ ደግሞ ያለንን የማህበራዊ ግንኙነታችንን አታች አድርገን ይህንን ዝግጅት አዘጋጅተነዋል። ዝግጅቱ ጊዜ እንግዲህ በጣም አሪፍ ነበር። ከነሱ ጋርም የነበረኝ ግንኙነት እነሱም ለስራው የነበራቸው ፍላጎት እኔም ቀለል አድርጎልኛል። ዳይሬክት ለማድረግ ካስቲንግ ለማድረግ በቃ ቀላል ነበረ፣ አሪፍ ግንኙነትም ነበረ። ዝግጅቱም ጊዜ ሰፊ ነበር፣ በጣም አሪፍ ነበር ዝግጅታችን። ያው ቆይተናል። ዝግጅት ትምህርትም በመሀል ስለነበረ ትምህርቱንም ቲያትሩንም ስለሆነ አብረው ለማስኬድ የተፈለገው ምክንያቱም ትምህርቱ ቀርቶ ቲያትሩ መጉላት አይችልም። ያልተማረ ቲያትረኛ ስለማይሆን ማለት ነው እና ያ ደግሞ እንዳይሆን ከትምህርት በኋላ ስለሆነ የምንገናኘው ጊዜ ፈጅቶብናል። ቲያትሩን ለመስራት ማለት ጊዜ መፍጀታችን ግን ጠቀመን እንጂ አልጎዳንም። በደንብ አድርገን እንድንሸመድደው እንድንችለው የተለያየ መስለን ሳይሆን ሆነን እንድንጫወቱ አድርጎናል። ያንን ካራክተር ማለት እና የህዝቡ የኦዲየንስ አቀባበል እንዴት ነው በሚለው ደረጃ እኔ እንደኔ ጥሩ ነበረ የተቀበሉን ብዬ አስባለሁ። ከዚህም ተወዳድረን ስንሄድ ወደ ከተማ ስናልፍም ከዚህ ስንወዳደርም ጥሩ ነበረ። ከተማም ደግሞ ሄደን በዳኞች ብቻ ነበር የተወዳደርነው ግን ደግሞ ጥሩ አስተያየቶችን፣ ጥሩ ኮሜንቶችን ሰምተናል። እኔ እንጃ፣ እኔ በሙሉ ተስፋ ነው እየጠበኩኝ ያለሁት። በሁለት ቴያትር ነው የተወዳደር ነው፣ በነገራችን ላይ በሃይ ስኩል እና በኤለመንታሪ የተወዳደር ነው ነውና ሁለቱንም በተስፋ ነው እየጠበኩኝ ያለሁት። የነሱ ግን በተስፋ በጣም በጣም በቃ ከዛሬ አመቱ የተሻለ ያሸነፈ ቲም እንደሚጠበቀው ሁሉ እናሸንፋለን ብለን የገባንበት በጣም የተሻለ ውጤት እንደሚመጣ እነሱን አስደስቶ አምነውበት ማለት ይሄኛው ከዚህኛው ይሻላል ብለው ሳይሆን በቃ የእነሱ ቲያትር ይሻላል። በቃ በሙሉ ልብ ብለው እንዲያሳልፉ ነው የምንፈልገው። እኔ ብሱ ግን ጠበኩን ያለው እኔ እሷን አጥቼ እንዴት እኖራለሁ? እምድ ብትሉኝም እምድ ብትሉኝም አሁን አብጃለሁ። ቅዳሜ እሑድ ነው ሞር በደንብ የምንሰራው እና ሳምንት ሙሉ አንገናኝ። ማክሰኞ፣ ሐሙስ፣ ቅዳሜ እሑድ ነው ከትምህርት ሰዓት በኋላ ለማጥና ጊዜ ይሰጣቸዋል ከ10 ተኩል እስከ 11 ሰዓት ያላቸውን ዝግጅት ይጨርሱና ከ11 ሰዓት እስከ 12 ሰዓት ደግሞ ዝግጅታችንን እኛ እንጨርሳለን ማለት ነው። ሞርግን ቅዳሜ ነው ከ8 ሰዓት እስከ 12 ሰዓት እንሰራል። ሁሉም ቤተሰብም ስለሚያቅ ፋሚሊም ስለሚያቅ ይሰሩና ወደ ምንድነው የምናደርገው? ላይብራሪም እዚህ ያለ ላይብራሪ ተዘጋጀ ስላለ የሚሰሩትን ስራ እዚ ያደርጋሉ። ትምህርታችሁን በማይነካ መልኩ ቲያትሩን መጉዳት ስለሌለበት ቲያትሩን ሁለቱንም እኩል ነው እናስቀድ ከቤተሰብም ጋር ስለሚያውቁ ግንኙነቱ ምንም ችግር የለው ሀገር ፍቅርን የሚያክል መድረክ ላይ እሰራለሁ ብዬ አስቤ የማላቅም ነበር። እዚህ ላይ በመሳተፌ የዚህ ስራ ላይ በጣም ደስተኛ ነው። ስሰራ ኮንፊደንስ በቃ የበለጠ በጣም እንትን እንደሆን ደፋር እንደሆን አድርጎኛል። በፊት በጣም ነበር የምፈራው፣ ሰው ፊት ራሱ የሆነ ነገር ሳወራ በጣም ፈርቼ አቋርጥ ነበርና እዚህ ዳላ ከገባ በኋላ ግን በጣም በጣም ኮንፊደንስ እንዲኖረኝ ሆኛለሁ ማለት ነው መጀመሪያ ላይ ስቀርብ። መጀመሪያ ወጥቼ መድረክ ላይ ፐርፎርማንስ ሳደርግ እንደ ሀገር ፍቅር የሚያክል ትልቅ መድረክ ላይ አስበ አስብ አላቅም ነበር ትንሽ ሰው በተሰበሰበበት በኩል ራሱ ፈራ ነበረ እና ግን ይሄን ቲም ተቀላቅዬ ከመጣሁ በኋላ የተለያዩ ኮመንቶችን ከሰሙኝ በኋላ በቃ ሀገር ፍቅር በሚያክል መድረክ ላይ አቅርብ ያለው ማለት ነው እንደ ሮል ሞዴል ወስደው አለማየሁ ታደሰ ነው በጣም ማደንቀው መወደው ተዋናይ ነው እና በሱ ደግሞ በፊልሙ ላይ ብቻ ሳይሆን በቲያትሩ ላይም እየሰራ ያለ ድንቅ ተዋናይ ነው እና በቃ እሱን እንደ ሮል ሞዴል አድርጌ ነው የምወስደው ማለት ነው። እነዚህ ሰርቲፊኬቶች በከተማ በክፍለ ከተማው የተሰጡ ናቸው። በአንዳንደኛ የወጣንበት ከ2011 ከ2010 ጀምሯል ከበፊት ጀምሮ ከዚህ ውስጥ እንዳለ የወጣንባቸው አንዳንደኛ ናቸው። አዘጋጅተን ለኦዲያንስ ግዴታ ቤተሰብ ስላወቀ አሁን ደግሞ ኦዲያንስ አድርገን ደቂቃውን ደግሞ ረዘም አድርገን ሙሉ ጊዜ ቲያትር ብናደርገው እያለን እያሰብ ነው ከእግዚአብሔር ጋር እንግዲህ ከተሳካ ሙሉ ጊዜ ቲያትር አድርገን ከሀገር ፍቅር ለማስገባት አስባል። በግሌ ጥሩ ተዋናይ መሆን እፈልጋለሁ። እንደ ቲም ግን የተለያዩ ስራዎችን ሰርተን ከዚህ በላይ የተለያዩ ስራዎችን ሰርተን ዳህላክ በቃ የተሰኘውን ቲማችንን ከፍ ያለ እውቅና እንዲሰጠው ማድረግ ነው የምንፈልገው። ሁላችንም ማለት የተቻላችንን ሰርተን የሁላችንም ኃላፊነት ስለሆነ በቲሙ ያለው ሰው ሁሉ ሰርቶ ዳህላክ የሚባለውን ቲም ከፍ አድርጎ ማየት ነው የኛ ድርማችን። የተለያዩ ስራዎችን ሰርተን የራሱን የቻለ ክሩ ራሱን ከወረዳ ወጥቶ ከክፍለ ከተማ ወጥቶ እራሱን የቻለ ቲም እንደሚሆን የቲያትርም በፊልሙም በቲያትሩም የተሻለ ውጤት አሁን ከምናየው የተሻለ ውጤት እንደሚያመጣ በጣም እርግጠኛ ነኝ።